ይህ ከኢትዮጵያ የእግዚአብሔር መንግሥት የተላለፈ ድምፅ ነው። እርሱም ባለፈው ጥቅምት 27 ቀን ስድስት ወይም ሁለት ሺህ ስድስት ዓመተ ምህረት ስለ ግእዝ ምንነትና ማንነት በሦስተኛውም ቃለ አዋዲ እንዲህ የሚል ነው። ሞአ አንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ኢትዮጵያዊ ንጉሰ ጽዮን ወንጉሰ ነገሥት ዘኢትዮጵያ፣ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ድንግል ማርያም እሙ ለአምላክነ ወእምነ ዘዚያነ ንግሥተ ጽዮን ወንግሥተ ነገሥታ ዘኢትዮጵያ። ቁጥር ሶስት እስራ ምእት ወስድስቱ ዓመተ ምሕረት ቃል አዋዲ

በኃይለ መስቀሉ ዘእግዚእነ ወአቡነ ወመድኃኒነ ወካህንነ ወንጉሥነ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ይድረስ ለኪዳናውያንና ለኪዳናውያት የቅዱስ ኪዳኗ ኢትዮጵያ ልጆች ስለ ግእዝ ምንነትና ማንነት በሚበቃ አውቃችኋል። ከዚህ እውቀታቸው የተነሳ በሰብአዊው ተፈጥሯችን የዘር ግንዳችን የሆኑት አዳምና ሔዋን ከፈጣሪያቸውና ከአምላካቸው ከእግዚአብሔር ያገኙትና እርሱ ከእነርሱ እነርሱም ከእርሱ ጋር እርስ በርሳቸውም ይነጋገሩበት የነበረው የመጀመሪያዊ የሰው ልጆች ቋንቋ ግእዝ መሆኑን ተገንዝባችኋል። ከዚህ ግንዛቤያችሁም የተነሳ በፍጥረት የልደት ዘመን ዋሃዱ ነገሩ፣ ለኩሉ ዓለም ዋሃዱ ቃሉ፣ ማለትም የሰው ሁሉ ቋንቋው አንድ አነጋገሩም አንድ ነበር ተብሎ በቅዱሳት መጽሐፍ ተመዝግቦ የሚዘከረው ያ አንድ ቋንቋ፣ ያ አንድ ንግግር ግእዝ መሆኑን በእምነት ተቀበላችኋል። ኖህና ሚስቱ ሀይከል፣ ሶስቱ ልጆቻቸው ሴም፣ ካም፣ ያፌትና ሦስቱ ሚስቶቻቸው ምድርን ከጥፋቷና ከርክሰቷ ሊያጸዳት ካጥለቀለቃት የውሃ ሙላት የዳኑባት መርከብ ባረፈችበት መሬት ላይ በማህበረሰብነት መኖር ከጀመሩ በኋላ ወልደውና በጋብቻ ተዋልደው እየበዙ ከሄዱም በኋላ ዓለሙን ተከፋፍለው እስከተበታተኑበት ጊዜ ድረስ ይነጋገሩበት የነበረው ቋንቋቸው ይኸው ግእዝ እንደነበረ አረጋግጣችኋል። ዘፍጥረት ምዕራፍ 11 ቁጥር 1። አምሃርኛ በመካከለኛው ምስራቅ አጠራሩ አራማይክ የሚባለው በተመሳሳይ ትርጉሙ ነጻ ሕዝብ ላሰኘው ለአምሃራነት መለያ ቋንቋ እንደመሆኑ መጠን እነዚያን የግእዝ ተናጋሪዎቹን ኢትዮጵያውያንና ኢትዮጵያውያትም ከግእዝ ቋንቋቸው የተነሳ ራሳቸው ነፃ ሆነው ሌላውንም ነፃ የሚያወጡ ናቸው በማሰኘት አጋአዚያን ይባሉ እንደነበረ ይታወሳል። ከዚህ የሚከተሉት ሰባት እውነታዎች የግእዝን ምንነትና ማንነት በአዎንታዊ መልኩ በቀላሉና በግልጽ አስረግጠው በአጽንዖት ያስረዳሉ። አንደኛ፣ የራሱ የግእዝ ትርጉም መጀመሪያ እና ነፃ ማለት መሆኑ ኹለተኛ፣ በሰባት ብዛት የሚወሰን ቍጥር መለኮታዊ ምሥጢር ያለበት መሆኑን በማስገንዘብ እያንዳንዱ የግእዝ ፊደል ሆሄ በስም፣ በመልክና በድምፅ ይዘቱ በተቀዳጃቸው በሰባቱ ፍጹማን ባሕርያት ተለይቶ መታወቁ፣ ሦስተኛ፣ የእያንዳንዱ የግእዝ ፊደል አሌፋት የመጀመሪያ ቅርጽ አፍ ሳያስከፍት ግዑዝ በሆነውና ግእዝ በተባለው በተፈጥሮ ድምፅ ብቻ መነገሩ፣ አራተኛ አ የሚለው የፊደላችን አሌፋት መነሻ በግእዝ ፍጹም ያማረ የሚል ትርጉም ባለው አዳም በሚል ቃል በወንድና በሴት ጾታዎች ለተገለጹት ለመጀመሪያዎቹ ሕያዋን ፍጡሮች መገኛ ይሆን ዘንድ በአንድ አካልነትና በአንድ ባሕርይነት በእግዚአብሔር መልክ ለተፈጠረው ቀዳማዊው ሰው መጠሪያ ሆኖ መሰጠቱ፤ አምስተኛ በመላው ዓለም ያሉ ሌሎቹ የሰዎች ቋንቋዎችና ፊደሎቻቸው በተናጋሪዎቻቸው ሕዝቦች ወይም ጎሳዎች ስሞች ሲጠሩ፣ ግእዝ ግን በራሱ ስም ብቻ መጠራቱ፤ ስድስተኛ በምድር ላይ የሚኖሩ የሰው ልጆች ሁሉ ተወልደው፣ በሕፃንነታቸው መናገር በሚጀምሩበት ጊዜ ቋንቋዎቻቸውና ፊደሎቻቸው የተለያዩ ሲሆኑ፣ አፋቸውን ለመፍታት፣ አባቶቻቸውንና እናቶቻቸውንም ለይተው ለመጥራት አባባ እና እማማ እያሉ የሚለማመዱባቸው አብ አብ አብ እና እም እም እም የሚሉት ቃላት በቀጥታ አባት አባት አባት እናት እናት እናት የሚል ፍቺ ያላቸው ፍጹም ግእዝ መሆናቸው። ሰባተኛ ለግእዙ ፊደላችን መደበኞች የሆኑት ሃያ ሁለቱ አሌፋት ቁጥራቸው እግዚአብሔር በስድስቱ ቀኖቹ በሠራቸው በሃያ ሁለቱ መደበኞች ፍጥረታት ልክ መሆኑና ራሳቸው አሌፋቱ እያንዳንዳቸው የእግዚአብሔር መታወቂያ ስሞች መሆናቸው ብቻ ሳይሆን፣ በስያሜ፣ በመልክና በድምፅ ይዘታቸው ከተቀዳጁት ከመለኮታዊው ሰባትነታቸው ጋር በአ ጀምረው በኦ የሚፈጽሙ በመሆናቸው አነ ውእቱ አልፋ ወኦ አነ ቀዳማዊ ወአነ ደኃራዊ፣ ርእስ ወማኅለቅት። ማለትም በቃልነቴ ለማንነቴ መገለጫ መነሻ እንደሆነው እንደ አ እና መዳረሻው እንደሆነው እንደ ኦ አሌፋት እኔ ፊተኛው እና ኋለኛው፣ መጀመሪያውና መጨረሻው ነኝ! ብሎ ኋላ ኢየሱስ ክርስቶስ በተባለበት መጠሪያው ራሱን በሰውነት የገለጸው እግዚአብሔር በዚህ የግእዝ ስሙ ማንነቱ የታወቀበትና አምልኮቱ የሚፈጸምበት ቋንቋና ፊደል ሆኖ በሕያውነት እነሆ እስከዛሬና ወደፊትም ለዘላለም እንዲቀጥል ማድረጉ ናቸው። ራ ዮሐንስ ምዕራፍ 22 ቁጥር 13። እንግዲህ ስለ ግእዝ ምንነትና ማንነት እግዚአብሔራዊው እውነታ ይህ ከሆነ ግእዝ የእኛ የቅዱሱ ኪዳን ኢትዮጵያውያንና ኢትዮጵያውያት የምንነታችንና የማንነታችን እውነተኛ መታወቂያችንና መለያችን መሆኑ ታወቀ፣ ተረዳ፣ ተረጋገጠ ማለት ነው። ስለዚህም ራሱ በተፈጥሮ ባሕሪው ሕያው ሲሆን በእኛም በእያንዳንዳችን አካላዊ ሕያውነት እርሱም አካል ገዝቶ ይኸው በይበልጥ በቤተ ክህነታችን ውስጥ ሕያውነቱ ጸንቶና ተጠብቆ ኖረዋል። ይህን ሕያው አቋሙን እንደያዘ ይኸው ዛሬም በህልውናው ቀጥሎበት ይገኛል። ስለዚህ አንደኛ በቅዱሱ ኪዳን መዝሙራችን ውስጥ ለዚህ ፊደላችን ለግእዝ ቋንቋችን ለእውቀት ለጥበብ ለስልጣኔያችን ለልማት ለእድገት መሰረት ህንጻችን በተፈጥሮ ውበት ገነት አገራችን የምንኖርበት የታሪክ ክብራችን ከአምላክ ያገኘነው ህገ መንግስታችን ማንም የማይነጥቀን የሰማይ ወርቃችን የምንጠብቀው የአደራ ውርሳችን ቅዱሱ ኪዳን ነው ህያው ቅርሳችን በሚል ቃል የተገለጸውን እምነታችንን በመከተል ሁለተኛ፣ በቅዱሱ ኪዳን የኢትዮጵያዊነት ሃይማኖታችን ምክንያት የአገልግሎታችን ቋንቋ ግእዝ እና ከእርሱ የተገኘው ኢትዮጵያኛ የተባለው አማርኛ ሲሆን የጊዜ አቆጣጠሩም በዚሁ ሃይማኖት ላይ የተመሰረተው ስርዓተ ቀመር ነው የሚለውን በእያንዳንዳችን የልብ ጽላት ላይ በመንፈስ ቅዱስ ተጽፎና በየልቦናችን ማህደር ውስጥ ተመዝግቦ በአገልግሎት ስርዓታችን አንቀጽ 14 ላይ የሚነበበውን ኪዳናዊ መመሪያ መሰረት በማድረግ ሶስተኛ የፈጣሪና የቅድስትናቱ ተቃዋሚ የሆነው የክፋት ኃይል ለእርሱ እንደመሰለው የእግዚአብሔር መንግስት የሆነችውን ኢትዮጵያን ደግሞም የእርሷ የሆኑትን ልጆቿንና ዜጎቿን፣ አገልጋዮቿንና ሕዝቧን ብቻ ሳይሆን ስሟ የሚጠራበትን ምድሯንና አገሯን ግእዝን እና እርሱን የመሰሉትን ሕያዋን ቅርሶቿን፣ የተፈጥሮ ጸጋዎቿን እና ሀብቷን ሁሉ ጭምር በወረራ ይዤ የሚጠፋውን አጠፋለሁ፣ የሚደመስሰውን እደመስሳለሁ፣ የሚበዘበዘውን እበዘብዛለሁ ብሎ በጥበቡ፣ በገንዘቡና በኃይሉ ትምክህትና እብሪት፣ ድፍረትና ግፍ ተማምኖና ተደላድሎ በሚዝናናበት ጊዜ በእግዚአብሔር የእግዚአብሔርና ለእግዚአብሔር የሆነችው ኢትዮጵያ እርሷም እናቱ ቅድስት ድንግል ማርያም እርሷና የእርሷ የሆኑት እውነቷም መንግስቷም ልጆቿም ግእዝን እና እርሱን የመሰሉት ሕያዋን ቅርሶቿም መጥፋታቸውና መደምሰሳቸው ቀርቶ መለኮታዊውና ዘላለማዊው ካህን ንጉሥ በሆነው በልጇ በወልደ እግዚአብሔር ኢየሱስ ክርስቶስ ምክንያት እርሷ በመላው ፍጥረት ዓለም በምድርም በሰማይም በገናናነት ተንሰራፍታና ሰፍና የኖረች አሁንም የምትገኝ ወደፊትም በዚሁ ሕልውናዋ የምትቀጥል መሆኗ እነሆ በይፋ ተገልጦ የምስራችው ቀዳሚ መልእክት በተላለፈበትና ቃለ ዓዋዲውም በታወጀበት በቅርቡ ወራት አሁን ደግሞ የግእዝ እድል ፈንታውና ጽዋ ተርታው መድረሱ ስለተረጋገጠ ይህንኑ አምላካዊ ቸርነትና ጸጋ ለፍጥረተ ዓለሙ በአዋጅ ማሳወቅ አስፈላጊ በመሆኑ ከዚህ የሚከተሉትን አንቀጾች የያዘው ይህ ቃለ አዋዲ ከኢትዮጵያ የእግዚአብሔር መንግሥት ታውጇዋል። አንደኛ፣ ግእዝ የእግዚአብሔርና በእግዚአብሔር ለእግዚአብሔርም በመሆኑ ቅዱስ ቋንቋ ነው። ሁለተኛ ግእዝ አዳማዊ በተባለበት ስሙ የመጀመሪያው የሰው ልጆች ቋንቋ ነው። እንዲህ በመሆኑ የዓለም ቋንቋዎች ሁሉ እናትና ምንጭ፣ ግንድና መሠረት፣ ቀዳሚና ዘላለማዊ ነው። ሦስተኛ ግእዝ ከአዳምና ከሔዋን ጋር አብሮ በእግዚአብሔር ድንቅ ጥበብ የተፈጠረ ስለሆነ የሰባት ሺ አምስት መቶ ስድስት ዓመታት እድሜ ያለው ሆኖ ከኢትዮጵያ እና ከእግዚአብሔር መንግስትነቷ ከቅዱሱ ኪዳኗም ጋር በአንድነት የተገኘ ሕያው ጸጋ ነው። አራተኛ ስለዚህ ግእዝ የኢትዮጵያና የቅዱስ ኪዳኗ የመንግስቷና የልጆቿ ዘላለማዊ ቋንቋ ሆኖ የመኖር ሕልውናውን እስከ ዛሬ አጽንቶ እንደ ተገኘ ሁሉ ዛሬና ለዘላለሙም በዚሁ ሕያውነቱ የሚቀጥል ይሆናል። አምስተኛ፣ ግእዝ ኢትዮጵያና ልጆቿ በዚህ መልክና ይዘት እንደ ቅዱሱ ኪዳን እንዲህ ከእግዚአብሔር ያገኙት ቋንቋቸው ብቻ ሳይሆን የምንነታቸውና የማንነታቸው ልዩ መታወቂያቸውም ስለሆነ በዚሁ መልኩና ይዘቱ ሊጠብቁትና በሕያውነቱ እንዲቀጥል ሊያደርጉ ይገባል። ስድስተኛ ከዚህ የተነሳ ይህ አዋጅ ይፋ እንዲወጣ ከተደረገበት ከዛሬ ጀምሮ ግእዝ ለቅዱሱ ኪዳን ኢትዮጵያውያንና ኢትዮጵያውያት ዋናው ቋንቋቸው ይሆናል። ይኸውም ከቸሩ ፈጣሪያቸውና ከቅድስት እናቱ ከቅዱሳኖቻቸውና ከቅዱሳቶቻቸው ጋር በጸሎት የሚገናኙበት እርስ በርሳቸውም የሚነጋገሩበትና፣ የሚጻጻፉበት ሀሳባቸውንና እውቀታቸውንም በቃልና በጽሕፈት የሚገልጡበት፣ የሚለዋወጡበት መደበኛ ቋንቋቸው ይሆናል። ይህም ሲባል ከእርሱ ከግእዝ በሰረጹት አማርኛንና እርሱን በመሰሉት ተወላጅና ተወራጅ ቋንቋዎች የመጠቀም ምርጫቸውና ነጻነታቸው እንደተጠበቀ ይቀጥላል። ሰባተኛ፣ ይህን የመሰለውን የግእዝን ሕያው ማንነት በዚህ ሕያው መልኩና ይዘቱ አጠናክሮና አግዝፎ በማሳየት በእውን ለመፈጸም እያንዳንዱ ኪዳናዊ ኢትዮጵያዊና እያንዳንዷ ኪዳናዊት ኢትዮጵያዊት ይህንኑ የግእዝ ቋንቋቸውን በለየራሳቸው ለማወቅና ለሌሎች በተለይም ለልጆቻቸው ለማሳወቅ በየግላቸው እና በጋራ በሚቻላቸው አቅም ሙሉ ጥረት ማድረግ ይኖርባቸዋል። ይህንኑ የግእዝ እውቀት የግእዝ ምሁራንን በቀጥታ በአካል ወይም በቃል ተገናኝቶ በማነጋገር ወይም በመጻጻፍ ወይም በመጻሕፍት ወይም በዘመናዊ የመገናኛ መስመሮችና በህዋ አውታሮች በሚተላለፉና በሚሰጡ ትምህርቶች አማካኝነት በመከታተል በቀላሉ ማግኘት ይቻላቸዋል። ከኢትዮጵያ የእግዚአብሔር መንግስት በኩል እየተዘጋጁ በሚቀርቡ የቅዱሱ ኪዳን ስርዓተ ትምህርት በግእዝ እና በኢትዮጵያኛ ማለት በአማርኛ በሚል አርእስት ከመጀመሪያ ደረጃ አንስቶ በተከታታይ እየታተሙ በሚወጡት መጽሐፍትና በሌሎች ልዩ ልዩ ዝግጅቶችም የመጠቀም እድሉ አቅም በፈቀደ መጠን በየጊዜው ይቀርባል። ይህ አዋጅ መውጣቱ ከዚህ በታች የተጠቀሰው እንዲህ የሚለው የስመ ጥሩ የግእዙ አበጋዝና ባለሙያ የኢትዮጵያዊው ምሁር የአለቃ ኪዳነ ወልድ ክፍሌ ዘቤተ ተክለ ሃይማኖት ትንቢታዊ ተምኔት የመፈጸሙን ዜና ያበሰረን ነውና እጅግ ደስ ብሎን እንዲህ እንዲሆን ፈቃዱን ለለገሰን ቸር እግዚአብሔርና ለቅድስት እናቱ ለኢትዮጵያ ድንግል ማርያም ምስጋናችንን እናቀርባለን። እናንተ እንጂ ናችሁ የአፍሪቃ ራስ ቅል ባለዘውድ ቋንቋ ባለነጻ አክሊል ግእዝ አማርኛም ሁለቱ ቋንቋች ታላቅ ታናሽ፣ አባይ የአፍሪቃ ወንዞች ከአፍሪቃ አልፈው ተርፈው በባህር በየብስ ገና ይሰፋሉ። እንደ ጊዜር መንፈስ ስለ አማርኛና ስለ ግእዝ ክብር ዋዜማ ተቁሟል በብዙ ሀገር። በመጨረሻ ስለ ግእዝ ምናልባት ገና ሟልታችሁና ጣርታችሁ ያልተረዳችሁ ካላችሁ በበለጠ ለመገንዘብ እስካሁን በየመጽሐፍታችን በህዋ ሰሌዳዎቻችን እና መድረኮቻችን ላይ የሰፈሩትን መልእክቶች እና መግለጫዎች፣ ማብራሪያዎችና ሐተታዎች መመልከት እንደሚኖርባችሁ እናሳስባችኋለን። ታውደ በጥቅምት ሀያ ሰባት ቀን እስራ ምእቶ ስድስቱ አመተ ምህረት ታወጀ ላይ ከኢትዮጵያ ዘመንግስት እግዚአብሔር የእግዚአብሔር መንግሥት ኢትዮጵያ አገልጋይ ንቡረ ኤድ ኤርምያስ ከበደ ወልደ ኢየሱስ ስመ ጥምቀቱ ሂሩተ ወልድ